ፕሬዚዳንት ፑቲን ለኢስላምና ለሙስሊሞች እጅግ የላቀ ክብር ካሳዩ ሙስሊም ያልሆኑ መሪዎች መሃል አንዱ ናቸው። በቅርቡ የራሽያን ወታደሮች በሚያከብር ስነስርዓት ላይ የራሽያ ታላቁ ሙፍቲ ታልጋት ታጁዲን ፕሬዚዳንት ፑቲንና በስነስርዓቱ ላይ የታደሙ ሌሎች የተከበሩ እንግዶችን የማናገር እድል አጋጥሟቸው ነበረ። የብዙዎችን ትኩረት የሳበው ግን ሙፍቲው የአላህን ስም ሲያወድሱ ፕሬዚዳንት ፑቲን ባለበት ቆሞ ያሳየው ትህትና ነበረ። ኃያሉ ጌታን ከወደሱ በኋላ የራሻው ታላቅ ሙፍቲ ይህን አጋጣሚ በመጠቀም ምዕራባውያን ኃይል ተብለው የሚጠሩ ቡድኖች ለአስርት ዓመታት ያህል በፍልስጤማውያኖች ላይ የሚያደርሱትን የሰብአዊ መብት ጥሰት ኮንነዋል። ከዛም ከኢስላም መሠረታዊ መርሆች መሃል አንዱ የሆነውን ያለ ኃያሉ ጌታ ፈቃድ ማንም ሰው በዚህ ዓለም ላይ ምንም የማድረግ ችሎታ የለውምም አሉ። ይህንን ሲሉ የሥነ ሥርዓቱ የክብር እንግዳ የሆኑት ፕሬዚዳንት ፑቲን የኢስላምን እጅግ ሀያል ትምህርት ቆመው በጥንቃቄ ያዳምጡ ነበር። ሁሉም ሰው የራሱ እውነት አለው። ነገር ግን ሁላችንም ክርስቲያኖች፣ ሙስሊሞች፣ አይዶችና ሌሎች በራሽያ ያሉ ሃይማኖታዊ ባህሎች በዓለማችን ጌታ ለተቀመጠው ግብረገባዊና መንፈሳዊ እሴቶች ያድራሉ። ለዓመታት በፍልስጤም ውስጥ ሲከናወን የነበረው ነገር በእጅጉ የሚያስቆጣና ሁኔታውን ለመግለጽ ቃላቶች ሊገኝለት የማይችል ነው። Will there be a third world war or an apocalypse? But as believers, we know well that the end of times is an individual experience. ብዙ ሰዎች ሶስተኛው የዓለም ጦርነት ይነሳ ይሆን ወይስ መዓት ይመጣብን ይሆን የዓለም ፍጻሜስ ሊመጣ ይሆን በማለት ይጠይቃሉ። ነገር ግን እንደ አማኝነታችን የዘመን ፍጻሜ የየግል ተሞክሯችን መሆኑን በደንብ እናውቃለን። ወላጆቻችን፣ ጓደኞቻችንና ዘመዶቻችን በየዕለቱ ወደ ቀጣዩ ዓለም ያልፋሉ። ነገር ግን የዓለም ፍጻሜ የአላህ ሥራ ብቻ ነው ሊሆን የሚችለው። የምዕራባውያኖች ስብስብም ይሁን የዩናይትድ ስቴትስ ሥራ ሊሆን አይችልም። ምንም ያህል ቢደነፉ እንኳ ሳይንቲስቶች የፍጥረተ ዓለሙን መስፋትና አንድ ቀን መውደሙ የማይቀር መሆኑን ይናገራሉ። ነገር ግን ሁሉም ነገር በአላህ ቁጥጥር ውስጥ ነው ያለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ጨምሮ ያሉት ሁሉም የአላህ መልእክተኞች እንዳሉት በዚህ ምድር ላይ አምላኩን ከልቡ የሚገዛና ወደ እርሱም የሚመለስ አንድ ሰው እንኳ ቢቀር ቅያማ አይቆምም ወይም የዓለም ፍጻሜ አይሆንም ማለታቸው ተዘግቧል። በእርግጥ ፕሬዝዳንት ፑቲን ለኢስላም ያለውን ክብር ሲያሳይ ይህ የመጀመሪያ ጊዜው አይደለም። ለምሳሌ በ2015 ነብዩ መሐመድን ሰለላሁ ዐለይሂ ወሰለም የሚሳደበውን የካርቱን ስዕል ተችቷል። ነብዩ መሐመድን መሳደብ ስነ ጥበባዊ ሐሳብን ከመግለጽ ነጻነት አይቆጠርም። ራሽያ የብዛሃ ብሔርና የብዛሃ ሃይማኖት ሀገር ሆና የተቆረቆረች ናት እና እኛም አንዳችን የሌላችንን ጥቅምና ባህል በክብር በመሰረታዊነት የምናስተናግድ ህዝቦች ነን። ይህ በእርግጥም የህልውናችን እጅግ ኃያሉ መሠረታችንና ራሽያም የብዙሃን ብሔሮች ሀገር ሆና የመቆየቷ ጠንካራ መሠረት ነው ብሏል። የኋላ ኋላም ነቢዩን የሚያስመስሉ ካርቱኖችን በሀገሪቷ ውስጥ እንዳይታተሙ እግድ በመጣል ይህንንም የሚከታተል ኤጀንሲ በራሽያ ሚዲያዎች ላይ አቋቁሟል። ህጉ እንዳይጣስ በ2023 በስዊድን ጥገኝነት ጠይቆ የሚኖር ኢራቃዊ ስደተኛ ቅዱስ ቁርአንን ካቃጠለ በኋላ ይህንን የረከሰ ተግባር ክፉኛ ከኮነኑ ቀዳሚ የዓለም መሪዎች መሃል አንዱ ናቸው። ቁርአንን ማቃጠል በአንዳንድ ሀገራቶች ውስጥ እንደ ወንጀል ካልታየ ራሽያ ውስጥ ያስቀጣል። በእኛ ሀገር ውስጥ በህገ መንግስታችንና በወንጀለኛ መቅጫ ህጋችን መሠረት ወንጀል ነው። ቁርአን ለሙስሊሞች ቅዱስ ነው ለሌሎችም ቅዱስ መሆን ይገባዋል፣ እና እኛም ሁልጊዜ በዚህ ህግ እንተዳደራለን ሲል ፕሬዚዳንት ፑቲን ይፋ አድርጓል። የቁርአን ኮፒን ከራሻ የሙስሊም ማህበረሰብ ሲቀበል ለኢስላም ያለውን ክብር በተመለከተ። ሌላኛው ስለ ፕሬዚዳንት ፑቲን አስገራሚው ነገር ሁልጊዜም በቢሮው ዴስክ ላይ የቁርአን ኮፒን የሚያስቀምጥ ሲሆን ከሙስሊም መሪዎች ጋር ስብሰባ ሲያደርግና ሲነጋገር ከቁርአኑ ላይ አንቀጾችን ዘወትር ማንበብ ይቀነዋል። ለሙስሊሞች ቅዱስ መጽሐፍ ያለውን ክብር ለመግለጽ ቁርአንን ሲስም በካሜራ ተይዟል። በ2015 የሞስኮ ታላቁ መስጊድ መክፈቻ ሥነ ሥርዓት ላይ ፕሬዚዳንት ፑቲን ራሽያን በማሳደግ ላይ የራሽያ ሙስሊሞች ያደረጉትን የማይካዳት ተዋጽኦ አነስቷል። The traditions of enlightened Islam developed over many centuries in Russia. The ራሽያ ውስጥ በርካታ ህዝቦችና ሃይማኖቶች በሰላም የሚኖሩበት ምክንያታዊ ሀቅ በአብዛኛው ለሙስሊሙ ማህበረሰብ ምስጋና ሊገባው ይገባል። ይህውም በማህበረሰባችን ውስጥ ሰላምና ስምምነትን አዝልቆ በማቆየት ረገድ ዋጋ ያለው አስተዋጽኦ አድርገዋልና፣ ሁልጊዜም በመሃላቸውና በሃይማኖታቸው መሀል ግንኙነቶችን ለማጠናከር ይጥራሉ ለሌሎች ሃይማኖቶች መቻቻልን መሰረት በማድረግ በእርግጥ ዛሬ ኢስላም በራሽያ ሁለተኛው ትልቅ ሃይማኖት ነው። በግምትም 26 ሚሊዮን ገደማ ተከታዮች አሉት። ማለትም ከአጠቃላይ ህዝቡ ውስጥ 15% የሚሆነው ይህን እምነት ያራምዳል። ይህም ራሽያን ከፍተኛ የሙስሊም ነዋሪዎች ያለባት ቀዳሚዋ የአውሮፓ ሀገር ያደርጋታል። ዛሬ ራሽያ ውስጥ ከ8000 በላይ መስጅዶች አሉ። በታሪካቸውም ውስጥ ራሽያ ከኢስላም ጋር ይሁን ከሌሎች ሃይማኖቶች ጋር ትልቅ የሚባል ሃይማኖታዊ ግጭትና ጥል ውስጥ ገብታ አታውቅም። የራሽያን ፌዴሬሽን የተቀላቀሉ ኢስላማዊ ሪፐብሊኮች ሁሉንም ሃይማኖታዊ ባህላዊና ማህበራዊ መብታቸውን ጠብቀውና አስጠብቀው በሙሉ ነፃነት ይኖራሉ። በተለይ ደግሞ ብዙዎቹ ከኢስላም ጋር ለረጅም ጊዜ ያህል የዘለቀ ታሪክ ያላቸው እንደመሆኑ ይህንንም ፕሬዝዳንት ፑቲን ከእነዚህ ሪፐብሊኮች ጋር ባለው ሞቅ ያለ ግንኙነትና ለሃይማኖታቸውም የሚያሳየው ክብር ይገልጻል። በተለይ ደግሞ ብዙዎቹ ከእስላም ጋር የቆየ ባህል ያላቸው እንደመሆኑ፣ ለጊዜያችሁ እናመሰግናለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።